አርቲስት ገነት ንጋቱ ከቀድሞ ባለቤቷ ወይም ከልጆቿ አባት ጋር ዳግም ታርቆ መሞሸራቸው በጣም አስገራሚና በርካቶችን አስደስቷል። ምንድን ነው የተፈጠረው? አርቲስት ገነት ንጋቱ ከልጆቿ አባት ጋር ለአስራ አራት አመታት እንደ ተለያዩ ጭምርም ነው የወጡት መረጃዎች የሚያሳዩት። ባለቤቷ አርቲስት ሙሉጌታ ጀዋር ይባላል። እንግዲህ እንደምታወቀው አስተማሪያ እንደነበረና እንዴት እንደተገናኙና ና እንደተጋቡም ከዚህ በፊት በሚዲያ ላይ ወጥቶ መናገራቸውም የምታወቅ ነው። አብዛኞቹ የቤተሰቦች ቲክቶክ፣ የተለያዩ ሶሻል ሚዲያ ዩቱብ ቪዲዮ ሲሰሩ አንድ ላይ የኖሩ ምናምን ወይም የሚኖሩ ይመስላቸው ነበር። ግን አልተረዱም ነበር ተለያይቶ እንዳሉ ኋላ ሚዲያ ላይም አስራ አራት አመት እንደሆናቸውም ተናግሮ ነበር ማለት ነው። ብዙ ሀዘን ላይ ነበረ ባለቤቷ በተለይ ለመታረቅ፣ ምክንያቱም ከዚህ በፊትም ያጠፋችሁ ስህተቶች አለ በማለትም ያው ስናገር እንደነበረ ጭምርም በጣም ደግሞ ይወዳት እንደነበረ ጭምርም ሁኔታዎቹ ያሳያሉ። አርቲስት ገነት ንጋቱ በኢትዮጵያ ሕዝብ ዘንድ በከፍተኛ ደረጃ ማለት እየታወቀችው በሰው ለሰው ትወና ላይ የሜዲ ወይም የአርቲስት ማህደር አሰፋ እናት በመሆን ገጸ ባህሪውን በመጫወትም ነው በርካቶችን ያስደመመችው ከዛ በኋላ በኢትዮጵያ ሕዝብ ዘንድ ተወዳጅነትንና ታዋቂነትን ልታገኝ እንደቻለችም ሁኔታዎቹ ያሳያሉ። አርቲስት ገነት ንጋቱ ንጋቱ ዩቱብ ቻናል በመክፈትም ከልጆቿ ጋር የተለያዩ ቪዲዮዎችን በመልቀቅም የተለያዩ ሰዎችን ደግሞ ኢንተርቪው በማድረግም ሚዲያ ላይ ታቀርባለች ማለት ነው። ከዛም በተለያየ ጊዜ በሰይፉ ሾው በተለያዩ ፕሮግራሞች ላይ እየቀረቡ ለእርቅ ባለቤቷ አስፈልግ እንደነበረ ጭምርም ዛሬ ግን አስደሳች መረጃ ለባለቤቷ ደግሞ የደስታ እንባ እንዳለቀሰ ጭምርም የወጡት መረጃዎች ያሳያሉ። ዘመዶቻቸውና በልጆቻቸው ፊት ዳግም እንደተጋቡ ጭምርም ከ14 ዓመታት መለያየት በኋላ ዳግም እንደ እንደተጋቡ በርካቶቹ እንደተደሰቱ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እንኳን ደስ አላችሁ በማለትም በርካቶች ደስታቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘ መልካም በዓል